ጥናት ተመልካቾቻችን ዜና በምልክት ቋንቋ ይቀርባል። አፍሪካ በቴክኖሎጂ የዘመነና በስልጣን የሆነ ጠንካራ የፖሊስ ሰራዊት ያስፈልጋታል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ አምስተኛው የምስራቅ አፍሪካ ፖሊስ አዛዦች ህብረት ድርጅት አባል አገራት ስፖርታዊ ውድድርን አስጀምረዋል። ምክትል ጠቅላይ ሚኒስትር ተመስገን ውድድሩን ሲያስጀምሩ ኢትዮጵያ በአፍሪካውያን ዘንድ ልዩ ቦታ ካላቸው ሀገራት መካከል አንዷ ናት ብለዋል። የኢትዮጵያ ፖሊስ 116 ዓመታት ማስቆጠሩን አንስተው ባለፉት ሰባት ዓመታት የተደረገለት ሪፎርም አደረጃጀቱን እያስተካከለ እንዲመጣ እንዲዘመንና፣ ግዳጁን በተገቢ ሁኔታ እንዲፈጽም እንዳስቻለው ተናግረዋል። የአፍሪካውያን ሰላም እድገትና ብልጽግና ያለ ፖሊስ ተቋማት የሚታሰብ አይደለም ያሉት ምክትል ጠቅላይ ሚኒስትሩ፣ ለዚህም በቁጥሩ የተመጣጠነ በቴክኖሎጂ የዘመነና በስልጠና ብቁ የሆነ ጠንካራ የፖሊስ ተላዊት የግድ ይላል ብለዋል። ኢትዮጵያና አሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን በተለያዩ ኢንቨስትመንት መስኮች ላይ በትብብር ለመስራት ተስማሙ። በገንዘብ ሚኒስትር አህመድ ሽዴ የሚመራው የኢትዮጵያ ልኡካን ቡድን በ2025 የዓለም ባንክና አይኤምኤፍ የጸደይ ስብሰባ ጎን ለጎን ከአሜሪካ የአለም አቀፍ የልማት የፋይናንስ ኮርፖሬሽን ተጠባባቂ ዋና ስራ አስፈጻሚ ዴቭ ጃጋዲሳን ጋር ተወያይተዋል። በውይይቱም ከቅርብ ጊዜ ወዲህ ኢትዮጵያ የተለያዩ ሴክተሮች ለዓለም አቀፍ ባለሀብቶች መክፈታን ጨምሮ እያደረገች የምትገኘውን አገር በቀል የኢኮኖሚ ማሻሻያ እንዲሁም የግል ዘርፍ ኢንቨስትመንትን ለማሳደግ እየተወሰዱ ስላሉ እርምጃዎች ተነጋግረዋል። የአሜሪካ ዓለም አቀፍ ልማት ፋይናንስ ኮርፖሬሽን በአሁን ወቅት የኢንቨስትመንት የትኩረት አቅጣጫ በሆኑት አይሲቲ፣ ማዕድን፣ መሰረተ ልማትና ግብርና የኢንቨስትመንት አማራጮች በኢትዮጵያ ለመስራት ፍላጎት እንዳለው ስራው አስፈጻሚ ጠቅመዋል። የገንዘብ ሚኒስትር አህመድ ሺዴ በበኩላቸው በጋራ ለመስራት ዝግጁ እንደሆኑ ገልጸው የልማት ፋይናንስ ኮርፖሬሽን ቡድኑ በኢትዮጵያ ይፋ የስራ ጉብኝት እንዲያደርግም ጋብዘዋል። የዩኔስኮ የበላይ ጠባቂ ከአውሮፓ ህብረት እንዲሁም ከአስር አገራት አምባሳደሮች ጋር በመሆን በባሌ ተራሮች ብሔራዊ ፓርክን ጎበኙ። መንግስት የቱሪዝም ዘርፍ ላይ በማተወከር እንደ አንድ የኢኮኖሚ ምሰሶ ለመጠቀም የሚያደርገውን ጥረት እንደሚደግፍ ዩኔስኮ ገልጿል። በጉብኝቱ ኢትዮጵያ የተለጅትና ለዓለም ብዙ ነገርን ማቅረብ የምትችልናት ሲሉ የኢትዮጵያ እንግሊዝ አምባሳደርና የአፍሪካ ህብረት ተወካይ መዳርን ዋሌክ ገልጸዋል። መንግስት ዘርፉን ለማሳደግ እየሰራ ያለው ስራ በማድረግ ጅምሩ በዓለም አቀፍ ደረጃ ተጠቃሽ የሆነ መዳረሻ ለመሆን የሚያችል መሆኑን ነው የተናገሩት። በአፍሪካ ህብረትና በኢትዮጵያ ዩኔስኮ ተወካይ የሆኑት ሬታ ቢስናት በበኩላቸው ቦታው መላው ዓለም ሊገበኘው የሚገባው ነው ሲሉ ገልጸዋል። አነስተኛ ቁጥር ያለው የሴቶች የግብርና ኢንቨስትመንት ተሳትፎ ለማሳደግ የተቀናጀ ስራ እንደሚያስፈልግ የግብርና ሚኒስቴር አስታወቀ። በግብርና ኢንቨስትመንት ዘርፍ የሴቶች ተሳትፎ ላይ ያተኮረ የባለድርሻ አካላት የምክክር መድረክ በአአታ ተካሂዷል። በሀገር ደረጃ በግብርና ኢንቨስትመንት የተሰረሩ በርካታ ባለሀብቶች ቢኖሩም የሴቶች ተሳትፎ ዝቅተኛ መሆኑን የግብርና ሚኒስትር ዴኤታ ሶፊያ ካሳ ተናግረዋል። በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰሎሞን ላሌ የተዘጋጀው መድረክ ከክልሎች እና ከሚመለከታቸው አካላት ጋር በመምከር ለችግሮቹ መፍትሄ ለማምጣት እንደሚያገዝ ገልጸዋል። በመጨረሻም የውጭ ዜና፣ በጋዛ የተኩስ አቁም ስምምነት ላይ የተወሰነ መሻሻል ማየቷን ኳታር አስታወቀች። በእስራኤልና ሐማስ ጦርነት ላይ እርቅ ለማምጣት ያለመው የዶሃ በተደረጉ ድርድር ላይ መጠነኛ መሻሻል እንዳለ የአደራዳሪ ኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ ተናግረዋል። ኳታር ከግብጽ እና ከአሜሪካ ጋር በመወር በእስራኤል እና በሐማስ መካከል እንደ አውሮፓውያን አቆጣጠር ጥር 19 2025 ላይ ተግባራዊ የተደረገ ስምምነት ማስገኘት ቢችልም ጦርነቱ እስካሁን ሙሉ በሙሉ ማስቆም አልተቻለም። የእርቁ የመጀመሪያው ምዕራፍ ከመጋቢት መጀመሪያ ላይ ማብቃቱን የሚታወቅ ሲሆን ሁለቱ ወገኖች በቀጣይ የተኩስ አቁም እርምጃዎች ላይ መስማማት ግን አልቻሉም። እስራኤል ሞሳድ የስለላ ድርጅት ኃላፊ ዴቪድ ባሬንያ እና የኳታር ጠቅላይ ሚኒስትር ዱዓ ላይ ተገናኝተው ስለ ታጋቶች ጉዳይ መወያየታቸውን የእስራኤል መገናኛ ብዙሃን ዘግበዋል።